ከሞት በስተቀር ሁሉንም በሽታዎችን የሚያድነውን አስገራሚውና አስደናቂውን ተክል ዛሬ እነግራችኋለሁ። ከና አጠቃቀሙ ነው። ይህ አጠገባችን ላይ የሚገኘው ተክል ግራዋ ይባላል። አንድ ባን ልንገራችሁ፣ ተከታተሉኝ። አንደኛ የግራዋ ጭማቂ ወይም ጁስ ለብዙ ባክቴሪያ ምክንያት የሚከሰቱ ኢንፌክሽኖችና በሽታዎችን ለማስታገስ መፍትሄ ይሰጣል። ሁለተኛ የቆዳ ኢንፌክሽኖችን ያስታግሳል። ለምሳሌ ሽፍታ፣ ጭርትና ጭፌ እነዚህን ነገሮች ያጠፋልናል። ቆዳችንም እንዲለሰልስ ያደርግልናል። ማድረግ ያለብን ነገር በደንብ የበሰለውን የግራዋ ቅጠል መርጠን ካጠብነ ነው በኋላ ትንሽ ውሃ ጠብ አድርገን ልክ እንደ ጁስ በወፍራሙ በተፈጨ በኋላ ፊታችን ታጥባችሁ አድርጋችሁ አንገታችሁን መቀባት ነው። ከዚህ በኋላ ከሰላሳ እስከ አርባ ደቂቃ አቆይታችሁ መጣጠብ ነው። ለጭርት ለጭፌና ለማንኛውም የቆዳ ችግርም ይሆናል። ወይም ደግሞ ይሄኛው መንገድ ላጠቃቀም ካልተመቻችሁ የግራዋውን ቅጠል በደንብ ትጨምቁትና ታጠሉታላችሁ። ከዚህ በኋላ ፊታችሁን ከምትታጠቡበት ውሃ ላይ ጠብ አድርጋችሁ የቅጠሉን ጭማቂ ማለት ነው መታጠብ፣ ወይም ደግሞ በጥጥ እየነከራችሁ ፊታችሁን በደንብ መቀባት ነው፣ ከተወሰነ ደቂቃ በኋላ መታጠብ። ይህ በሳምንት ከሁለት ከሶስት ጊዜ ብትጠቀሙ ያለባችሁ የቆዳ ላይ ችግር ወዲያውኑ ይስተካከላል። የግራዋ ሌላኛው ጥቅሙ ጸረ ካንሰር ነው። ካንሰር አንዳንድ ሕዋሶች በሰውነት ውስጥ ያልተለመደ እድገትና መዛባት ሲከሰት የሚፈጠር በሽታ ነው። የካንሰር ሕዋሶች በፍጥነት ያድጉና ወደ ሌላ ጤናማ ወደ ሆነው የሰውነት ክፍሎች ይዛመታሉ ወይም ይወራሉ ማለት ነው። በዚህ ምክንያት ካንሰር ይከሰታል። ስለዚህ የግራዋ ጭማቂ ያልተለመዱ የሕዋሶችን እድገት ያዘገያል ወይም ይገታቸዋል፣ ባልተለመደ ሁኔታ እንዳይባዙ ያደርጋል በዚህም ካንሰር እንዳይከሰት ይረዳል። ሌላው የጨጓራን ካንሰር ይከላከላል። የአንጀት እንዲሁም የፕሮስቴትም ካንሰር የመከላከል አቅም አለው። ግራዋ ሲጠቀሙ በደንብ ያደገውንና የበሰለውን የግራዋ ቅጠል ደጋግማችሁ በማጠብ ውሃ ጨመራችሁ እንደ ጁስ ፈጭታችሁ አጥላችሁ መጣት ነው። ለጣዕም ከፈለጋችሁ ትንሽ ማር ወይም ስኳር መጨመር ትችላላችሁ። እንደየፍላጎታችሁ ነው። ባሪውን መጠጣት ትችላላችሁ። ሌላኛው ጥቅም ደግሞ ትኩሳቱን ለማስታገስ ይረዳል። ግራዋ በውስጡ ኪኒን የተባለ ንጥረ ነገር በመያዙ የተነሳ በወባ ምክንያት የሚከሰተውን ከፍተኛ ትኩሳት ያስታግሳል። እንደውም ኤክስፐርቶች እንደሚመክሩት አዘውትሮ ግራዋን በመጠቀም የወባ በሽታ ከመከሰቱ በፊት ችግሩን ለመከላከል እንደሚቻል ይናገራሉ። የአንጀት ኢንፌክሽንም ለማዳን ይረዳል። የአንጀት ኢንፌክሽን በፓራሳይት ምክንያት የሚከሰት ሲሆን የሆድ ህመም፣ ማቅለሽለሽ፣ ማስመለስ፣ ከባድ የሆነ ደምና ዝልግልግ ፈሳሽ የያዘ ተቅማጥ ያስከትላል። አንጀትን ብሎ ደግሞ ጉበትን በጣም የሚያጠቃ ነው። የግራዋ ቅጠል በደም ውስጥ የሚገኘውን የስኳር መጠን በማመጣጠን የስኳር በሽታ እንዳይዘን ይረዳናል። የስኳር በሽታ ክትትል ካልተደረገበት ኩላሊትና ሌሎች ስኑት አካላቶችን ያበላሻል። የስኳር ህመምተኞች ግራዋን አዘውትረው ቢጠቀሙት ጥሩ ለውጥ ያመጣል። ሌላኛው የወር አበባ ህመምንም ለማስታገስ ይረዳል። ሌላው የግራዋ ጁስ ያለ መውለድ ችግር ያለባቸውንም ሰዎች ይረዳቸዋል። መውለድ የሚፈልጉ ሴቶች በተለይ ማለት ነው። ቶሎ ማርገዝ ያልቻሉ የግራዋ ጁስን ቢወስዱ የማርገዝ እድላቸው በጣም ከፍ እንዲያደርጋል። የግራዋ ቅጠሉን ከነጭ ሽንኩርት እና ከጀንጅብል ጋር እንደ ጁስ እየፈጨን በቀን ሁለት እስከ ሶስት ጊዜ በመጠጣት የማሳክኩን ችግር በጥሩ ሁኔታ ማስወገድ ይችላል። ግራዋን በምግባችን ላይ በጁስ መልክ፣ በሾርባ መልክ፣ ወጥ ላይ በመጨመር ማንኛውም ምግባችን ላይ ዱቄት በመጨመር መጠቀም እንችላለን። ኢትዮጵያዊነት ታላቅነት። ሰብስክራይብ በማድረግ ቤተሰብ ይሁኑ።